ሰላም ሰላም ውድ የፒኬትዩብ ተከታታዮቻችን እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ደግሞ በባለፈው አይዞህ ላላችሁ በጣም ቴንክ ዩ ተሽሎኛል። አሁን ወደ ዱባይ እና እንዲሁም ወደ ተለያዩ ሀገራት የንግድ ቪዲዮዎችን ብዙ ሰርች ላችኋለሁ እና በዱባይ ላይ በጣም ብዙ ጥያቄ ስላለ እሱን ልነግራችሁ፣ እንዲሁም ደግሞ ዱባይ ቪዛ ላይ አዲስ የወጣ አዲስ መረጃ አለ ለነጋዴዎች በጣም አሪፍ ነው። ስለሱ እሱ የምናወራ ይሆናል ማለት ነው። ውድ የፒኬቲው ተከታታዮቼ አዲስ የመጣላችሁ የቪዲዮ ሰብስክራይብ አድርጉ። እንዲሁም ከዚህ በፊት የምትከታተሉ የምታዳምጡኝ ጥያቄ የምትጠይቁኝ እንዳለ ቪዲዮን ከወደዳችሁት ላይክ አድርጉ። ሌላ ጥያቄ ካላችሁ በኮሜንት ጠይቁኝ። በዚህ ቪዲዮ በጣም ብዙ ስለ ኬንያው ስለ ኡጋንዳው ስለ ሁሉም የማነሳላችሁ ይሆናል ማለት ነው። ቀጥታ ወደ ጉዳዩ ስገባ ዱባይ ላይ በአዲሱ አዲስ ንግድ ለመጀመር ከ200 ሺህ ብር ያላነሰ ያስፈልጋል። ኡጋንዳ፣ ኬንያ ብዬ መቶ መቶ ሺህ የሰራውት ላይ በጣም ብዙ ጥያቄ ተነስቷል። እኔ ከመቶ ሺህ በታች ምን አይነት ንግድ ለመጀመር እንዳሰባችሁ አላቅም። በጣም ብዙ ነው መቶ ሺህ ማለት ኬንያ ለመሄድ ኡጋንዳ ለመሄድ በጣም ብዙ ነው ብላችሁ በጣም ብዙ ሰዎች ቴሌግራም ላይ አውርታችሁኛል። አንድ ነገር ያልገባችሁ ነገር ትኬትና ቪዛ ግማሹን ብር ይወስደዋል። አሁን ወደ ኬንያም ለመሄድ ወደ ኡጋንዳም ለመሄድ ኪፕ ብዬ ያሰብኩላችሁ ሃምሳ ሺህ ብር ነው። ዛሬ ላይ ግን ከ ወር በኋላ ቺፕ ብዬ ሰርች ሳረግ 6258072 ድረስ ነው የሚሄደው ትኬቱ ማለት ነው። ስለዚህ 60ሺ ብር ትኬት ከወሰደ የኡጋንዳ ቪዛ 15 16 የሚወስድባችሁ ከሆነ አስቡት። ከግማሽ በላይ መቶ ሺህ ብያችሁ ከግማሽ በላይን ትኬትና ቪዛ ወሰደው ማለት ነው። እዛ ሀገር ትሄዳላችሁ ማረፊያ ቦታ አለ ሆቴል አለ ምግብ ቁርስ፣ ምሳ፣ እራት አለ የሆነ ቦታ ስትሄዱ ስትንቀሳቀሱ የትራንስፖርት ወጪ አለ። ስለዚህ መቶ ሺህ ብር ማለት በጣም ትክክለኛ ሂሳብ ነው። ከዛ በታች ምንም ማለት መርካቶ እንኳን ሄዳችሁ ዕቃ ለማምጣት ለሱቃችሁ ለመሙላት ከፈለጋችሁ ከመቶ ሺህ በታች የለም ከሀገር ወታችሁ። አንደኛ ሂሳቡንም ስንሰራ መቶ ሀያ ሺህ መቶ ሰላሳ ሺህ ከሆነ ትርፋችን ምንድን ነው? ትርፌ ያለ ሰውም አለ። ይሄ ማለት አንድ ሀገር አሁን ኬንያ ሄዶ ወይም ኡጋንዳ ሄዶ አንደኛ ትራቭል ሂስትሪ ሰርቶ ለሌላ ሀገር የጉዞ ታሪክ አመቻችቶ፣ ሁለተኛ ከሀገር ወጥቶ ሳምንት ቆይቶ ወይ ሶስት ቀን አራት ቀን ቆይቶ ተዝናንቶ እቃ ገዝቶ ወደ ሀገር ቤት ተመልሶ ሀያ ሺ ብር ማለት ወይ ሰላሳ ሺ ብር ማትረፍ ማለት ከሀገር ወጥታችሁ ተዝናንታችሁ ሀያ ሺ ብር መቶ ሺ ብር አወጣችሁ መቶ አርባ ሺ መቶ ሀያ ሺ ካገኛችሁ ምንድን ነው የምትፈልጉት? ይሄ ማለት ወር ውስጥ አራቴ ብትሄዱ እኮ ሀያ ሀያ ሺ ብር ሰማንያ ሺ ብር ትርፍ አግኝታችኋል። ግዴታ መሄድ አለባችሁ ሳይሆን ብትሄዱ ነው ያልኩት፣ ደግሞ ስለዚህ፣ አንድ ሰው መቶ ሺህ ብር አውጥቼ መቶ ሀያ ሺህ ብር ትርፍ አይደለም፣ ለጀማሪዎች ግን በጣም ትርፍ ነው። እኔ የሰራውት ሲጀመር፣ ትልልቅ ቦታ ላላችሁ ነጋዴዎች ሳይሆን አዲስ ለሚጀምሩ ነጋዴዎች ነው መቶ ሺህ ብር አወጣችሁ፣ መክሰርም አለ። ነገር ግን መቶ ሺህ አውጥቼ መቶ ሀያ ሺህ ብር ምንም ትርፍ አይደለም ለምትሉ የምትሉ እረፉ፣ በቃ እረፉ። ለምን ጀማሪዎች በጣም ብዙ መስራት የሚፈልጉ ሰዎች አሉ። ሲጀመር ደግሞ ትራቭል ሂስትሪ ለማግኘት ዱባይ መሄድ ሰው አለ፣ ኬንያ መሄድ ሰው አለ። እዛ ሀገር ሲሄድ አሁን ኬንያ ሶስት ሄዳችሁ ኡጋንዴ አንዴ ወይ ሁለት ሄዳችሁ የዱባይ ቪዛ መጥቶላችሁ ኤርፖርት ብትሄዱ መቶ ፐርሰንት አትከለከሉም። ባዶ ፓስፖርት ይዛችሁ ግን ዱባይ ላይ ቪዛ አሰርታችሁ ትኬት ቆርጣችሁ ኤርፖርት ስትሄዱ ኢሚግሬሽን ዱባይ ሄዳችሁ ልትቀሩ ነው ብሎ የመመለስ መብት አለው፣ ኢሚግሬሽን ይመልሳችኋል። ለምን ለንግድ እንደሆነ ማረጋገጫ ለኢሚግሬሽኑ የላችሁም። ሆቴል ቡክ አረጋችሁ ምን አረጋችሁ፣ ኢሚግሬሽን ደንታቸው አይደለም። የመመለስ መብት አለው፣ ይመልሳችኋል። ግን የትራቭል ሂስትሪ ካላችሁ ሄዳችሁ ሳምንት ሶስት ቀን እየቆያችሁ ወደ ሀገራችሁ እንደተመለሳችሁ ካረጋገጠ ልክ ዱባይ በምትሄዱበት ሰዓት እንደምትመለሱ ያረጋግጣል ማለት ነው። ስለዚህ ቀጥተኛ አሁን እናንተ ዱባይ ሄዳችሁ፣ ኬንያ ሄዳችሁ፣ ኡጋንዳ ሄዳችሁ ከፍ ከፍ እያላችሁ ንግዳችሁን አሁን ቻይና ቀጥታ በኮንቴነር ማስገባት የሚችል ሰው እና ኬንያ ሄጌ በመቶ ሺህ ብር ሊጀምር የሚል ሰው አንድ አይነት ነጋዴ አይደለም። ይህ ማለት በጣም ሀብታም ነጋዴ አለ፣ ጀማሪ ነጋዴ አለ። ይህ ማለት በጣም ብዙ ልዩነት በመሃላቸው አለ። እኔ በመቶ መቶ ሺህ ብር የሰራውት ለጀማሪዎች ነው። ይህንን እንድትረዱ ይፈልጋለሁ። ከዚህ በፊት ደግሞ ለትልልቅ ነጋዴዎች የሰራውት አለ። በቻይና እንዲሁም ማኔዥያ እና ታይዋን ላይ ታይላንድ የሰራውት ቪዲዮ አለ፣ ከዚህ በፊት ማለት ነው። እሱን ገብታችሁ ማየት ትችላላችሁ። ከቻይና ትልቅ ኤክስፖርተር ከሆነ ሄዶ በትንንሽ ከዱባይ ከኬንያ ከምናምን ከሚያስገባ ቀጥታ ቻይና ፋብሪካው ሄዶ በኮንቲነር አስጭኖ ወደ ኢትዮጵያ ማስገባት ይችላል። አንድ ደግሞ ጀማሪ ነጋዴ ቻይና እንደዛ ማስገባት ማይችል ሰው ከዱባይ በጥቃቅን እንዲሁም ደግሞ ህንድ ሄዶ በጥቃቅን ገዝቶ ማስገባት። እሱም ደግሞ አቅም የለኝም ያለ ሰው ከኬንያ ከኡጋንዳ በመቶ ሺህ ጀምሮ መቶ ሀያ ሺህ መቶ ሀያ ሺው ደግሞ መቶ አርባ ሺ እያለ እያሳደገ እያሳደገ ከፍ እያለ እየተመላለሰ ኬንያ ሁለቴ ሶስት ይሄዳል፣ ከዛ ኡጋንዳ ሁለቴ ሶስት ይሄዳል። ሂሳቡ የጣመው ሰው መስራት የፈለገ ሰው ቀጥሎ ይሰራበታል። ያልፈለገ ሰው ደግሞ ቆይ ሌላ ሀገር ልቀጥል ብሎ ወደ ህንድ ይሄዳል። ህንድ ከሄደ በኋላ ዱባይ ይሄዳል። ዱባይ ከሄደ በኋላ ወደ ቻይና እያሳደገ እያሳደገ ይሄዳል ማለት ነው። ቪዛ ውስጥ እንዴት ነው ለሚለው ደግሞ አንድ ሰው ቀጥታ መቶ ፐርሰንት የተረጋገጠ መረጃ የምነግራችሁ የቱርክ ቪዛ የነጋዴ ቪዛ ቀጥታ ሄዶ ቢጠይቅ ካንስል የመደረግ እድሉ በጣም ሰፊ ነው። ነገር ግን ኬንያ የተመላለሰ ሰው፣ ዱባይ የተመላለሰ ሰው፣ ቻይና ህንድ የተመላለሰ ሰው በጣም ብዙ ትራቭል ሂስትሪ ካለው በጣም ብዙ ከተመላለሰ ንግድ ፈቃድ ካለው እዛ ሀገር ላይ ሲመላለስ ገንዘብ ወጪ ገቢ ያደርጋል። ወጪ ገቢ ያደረገበትን ባንክ ስቴትመንት ከያዘ ከመቶ መቶ ፐርሰንት የቱርክን ቪዛ ያገኛል። የቱርክ የነጋዴ ቪዛ ያገኛል። በቃ ይሄ መቶ ፐርሰንት የተረጋገጠ ነው። አንድ ሰው የቱርክ ቪዛ እንዴት ነው ማገኘው? ብሎ ነጋዴ መሆን ፈልጋለሁ ብሎ ቀጥታ ቱርክ ከሚሄድ በትንሹ እዚህ ሀገር ላይ ተመላልሶ ትራቭል ሂስትሪውን ሰርቶ የቱርክ ቪዛ ቢጠይቅ፣ የቱርክ ቪዛ ደግሞ ካገኘ ቱርክ ሄዶ ከመጣ ለሌላ አውሮፓ ሀገሮች በጣም ትልቅ ነገር ነው። ለምን ቱርክ ሄዶ ተመለሰ ማለት ቱርክ፣ ግሪክ፣ ከዛ በኋላ ወደ ተለያዩ ሀገራት እንደሚገባ እነሱ ያውቁታል። ነገር ግን ያንን ማድረግ አልፈለገም። ቱርክ ሄዶ የራሱን ንግድ ሰርቶ ወደ ሀገሩ ተመልሷል። ቻይና ሄዶ ተመልሷል። ህንድ ሄዶ ተመልሷል። ይህ ማለት ለእነሱ በጣም ትልቅ ስለሆነ ወደ ተለያዩ ሀገራት በሚጠይቅበት ሰዓት ላይ አሳማኝ ሆኖ ያገኙታል ቪዛ ይሰጠዋል ማለት ነው። ስለዚህ የቱርክ ነጋዴዎች፣ የቻይና ነጋዴዎች፣ የህንድ ነጋዴዎች በጣም ትልልቅ ናቸው። መለስ ያሉት ደግሞ የዱባይ ነጋዴዎች አሉ። ከዛም መለስ ያሉ ደግሞ የኡጋንዳ ነጋዴዎች አሉ። ጀማሪዎች ደግሞ በኬንያ ይጀምራሉ ማለት ነው። ውድ የፒኬቲዩብ ተከታታዮቼ እኔ ካጠፋው በጣም ይቅርታ። ነገር ግን የሰራሁት ለጀማሪ ነጋዴዎች ነው። ጀማሪ ነጋዴዎች ደግሞ 100 ሺህ አውጥቼ 120 ሺህ ብር 130 ሺህ ብር 30 ሺህ ብር ማግኘት ያው እንደኔ እንደኔ ትርፍም ነው ብዬ ስላሰብኩና ይጠቅማችኋል ብዬ ስላሰብኩ ነው የሰራውላችሁ በዱባይ ደግሞ አዲስ መረጃው ምንድነው ቪዛን በተመለከተ አዲስ የወጣ ነገር አለ። የሁለት ወር ቪዛ የበፊቱ ላይ መመላለስ አይቻልም ማለት አንድ ጊዜ እንትን ነበረ። አሁን እስከ አስር ጊዜ የሚያመላልስ የሁለት ወር ቪዛ። በፊት ላይ ቪዛ ጠቅላላ ለኢትዮጵያ እየወጣ አልነበረም። ከሰባ ዓመት በላይ ነበረ። ከዛ ብዙ ፕሮሰሶች ይጠይቃል፣ ባንክ ስቴትመንት እዛ አቅርብ፣ ሆቴል ቡክ፣ ከዛ ደግሞ ትኬት ቀጥታ ደርሶ መልስ የተቆረጠ ይጠይቃል። ቪዛውን ከተከለከላችሁ ትኬቱ ኦረዲ የሆነ ፐርሰንት ነው የሚመለስላችሁ ከዛ ውጭ ይከስራል ማለት ነው። እና ደግሞ የሻርጃ ቪዛ ነበረ። አሁን የዱባይ ቪዛ የሁለት ወር ይወጣል እየተባለ ነው። ከስምንት እስከ አስር ጊዜ አንድ ቪዛው ከተሰጣችሁ በኋላ የሁለት ወሩ ቪዛ በሁለት ወር ውስጥ እስከ ስምንት እስከ አስር ጊዜ መመላለስ ትችላላችሁ ማለት ነው። በዛ ቪዛ ይሄ ቪዛ አፕሩቭ አልተደረገም። አፕሩቭ ሲደረግ ምነግራችሁ ይሆናል። ነገር ግን አሪፍ መረጃ ነው ለነጋዴዎች። ከዚህ በፊት ነጋዴዎች ሌላ የተጠየቅኩት ጥያቄ ደግሞ የማዳም ቤት ስራ የሚሰሩ ሴቶች ናቸው። ሁለት ሴቶች ጠይቀውኛል። የሁለት ዓመት ቪዛ ነበረን እና ወደ ኢትዮጵያ ከተመለስን በኋላ ድጋሚ ተመልሰን ስንሄድ ሌላ ቪዛ ማሰራት አለብን ወይ ብሎ ጠይቀውኛል። የማዳም ቤት ሁለት አይነት ቪዛ አለ። በራሳችሁ የምታሰሩት ቪዛ የሁለት ዓመት መኖሪያ ፍቃድ ዱባይ ላይ ሄዳችሁ በራሳችሁ ከ3500 ድራም እስከ 6000 ድራም አውጥታችሁ በራሳችሁ የምታሰሩት መኖሪያ ፍቃድ አለ። እሱን ከያዛችሁ ለሁለት ዓመት ዱባይ ላይ እንደፈለጋችሁ ገብታችሁ ወጥታችሁ ንግዳችሁ መስራት ትችላላችሁ። ቪዛ ተከለከለ አልተከለከለ እናንተን አይመለከትም። ኦልሬዲ መኖሪያ ፍቃድ ስላላችሁ ሁለት ዓመት መግባት መውጣት ትችላላችሁ። በሁለተኛነት ደረጃ ቅናሽ ትኬቶችን በሳውዲ መሄድ ትችላሉ በተለያዩ ሀገሮች ቅናሽ ትኬቶችን እየፈለጋችው ወደ ዱባይ መሄድ ትችላላችሁ ሶስተኛና ጠቃሚው ደግሞ ምንድን ነው መኖሪያ ፍቃድ ሲኖራችሁ እዛ ሀገር ላይ ስገቡ ምንም እንትን አይደለም በቃ ኦልሬዲ ነዋሪ ናችሁ አይዲ አላችሁ እንደፈለጋችሁ ተንቀሳቅሳችሁ መስራት ትችላላችሁ ለምን ሰላሳ ቀን ቢያልፋችሁ የሰላሳ ቀን ቪዛ ይዛችሁ ማራዘም አለባችሁ የሁለት ወር ካላችሁ ሁለት ወር ታራዝም አላችሁ ከዛ በላይ መቆየት ቢኖርባችሁ? ሌላ የምታወጡት ወጪ የለም። ኦልሬዲ መኖሪያ ፈቃድ አላችሁ። ለሁለት ዓመት ከፈለጋችሁ ዱባይ መኖር ትችላላችሁ። ከፈለጋችሁ ወደ ኢትዮጵያ እየተመላለሳችሁ መስራት ትችላላችሁ ማለት ነው። ነገር ግን የማይሆንበት ምክንያት ምንድን ነው? በካምፓኒ ቪዛ ካሰራችሁ እንዲሁም ማዳም ቤት ሆናችሁ ማዳሞች ካሰሩላችሁ ኦረዲ ማዳሞቹ ያሰሩላችሁ እነሱን እንድታገለግሏቸው ሁለት ዓመት ስትኖሩ መንግስት እንዳይጠይቃችሁ እነሱ አሰሩላችሁ እንጂ እናንተ ተንቀሳቅሳችሁበት እንድትሰሩ አይደለም። ወይም ደግሞ ካምፓኒው ያወጣላችሁ ቪዛው እዛ ሀገር ላይ ሰርታችሁ ድርጅቱን እንድታገለግሉ እንጂ ወደ ኢትዮጵያ እንድትመላለሱበት አይደለም። ያ ካምፓኒ የሁለት ዓመት ካሰራላችሁ በኋላ ልክ ከስራው ስትለቁ ካንስል ያደረግባችኋል። ያም ቪዛ ልክ ካንስል እንዳደረገባችሁ ብር ካላችሁ በራሳችሁ የግል ማሰራት ትችላላችሁ። በግል ካላሰራችሁ ግን ወደ ኢትዮጵያ ከተመለሳችሁ ግዴታ ማንኛውም ሰው የሚያወጣውን የቱሪስት ቪዛ የአንድ ወር ወይም የሁለት ወር ያስፈልጋችኋል ማለት ነው። አሁን ላይ ደግሞ ያው ለጀማሪዎችም ሆነ ለኖርማሎች የሁለት ወሩ አስር ጊዜ የሚያመላልሰው አክቲቭ ከተደረገ በጣም አሪፍ ነው። አይ እኔ ብራ ላይ የምትሉ ከሆነ ደግሞ እዛ ሄዳችሁ መኖሪያ ፈቃድ ካወጣችሁ ቪዛ ተከለከለ አልተከለከለ አትሉም። እንደፈለጋችሁ መመላለስ ትችላላችሁ። ከፈለጋችሁ ሁለት ዓመት እዛ ቆይታ መስራት ትችላላችሁ ማለት ነው። ውድ የፒኬ ቲዩብ ተከታታዮቼ ስላዳመጣችሁ አመሰግናለሁ። ጥያቄ ካላችሁ ኮሜንት አድርጉልኝ። አዲስ የመጣችሁ ሰብስክራይብ አድርጉ። ቪዲዮ እንደምትወዱት እርግጠኛ ነኝ። ከዚህ በታች የተለያዩ ቪዲዮዎች ያላችሁ ገብታችሁ ተመልከቱ። ጥያቄያችሁን በኮሜንት መልሳለሁ። አስተያየት እንዲሁም የተለየ ጥያቄ ካላችሁ ደግሞ በቴሌግራም ብትጠይቁኝ የምመልስላችሁ ይሆናል ማለት ነው። ሰብስክራይብ አድርጉ። ላይክ አድርጉ። ይመቻችሁ።